ጤና ይስጥልኝ። ከኤቢሲ የሰዓቱን ዜና ይዘን ቀርበናል። አብራችሁን ሁኑ። የሰዓቱን ዜና ማቀርብላችሁ ተመስገን በየነ ነኝ። አሁን በሀገሪቱ የተፈጠረው ሰላምና ጸጥታ በዚሁ ከቀጠለ የአስቸኳይ ጊዜ አዋጁ ሊነሳ እንደሚችል ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። በሀገሪቱ የተለያዩ አካባቢዎች በሁከት ተሳትፈው ከነበሩ ግለሰቦች መካከልም ከሰባ በመቶ በላይ የሚሆኑት ትምህርት ተሰጥቷቸው ምሕረት እንደተደረገላቸውም ነው ጠቅላይ ሚኒስትር ኃይለማርያም ያስታወቁት። መቀመጫቸውን አዲስ አበባ ላደረጉ አምባሳደሮችና የዓለም አቀፍ ተቋማት ተወካዮች ስለ ሀገሪቱ ወቅታዊ ሁኔታ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ማብራሪያ ሰጥተዋል። ሞገስ መኮንን በኢትዮጵያ በተለያዩ አካባቢዎች ተከስቶ የነበረውን አለመረጋጋት በመደበኛ የሕግ ማስከበር ስርዓት ለማስተካከል ባለመቻሉ የአስቸኳይ ጊዜ አዋጅ መውጣቱ ይታወሳል። አዋጁም በተወሰኑ የዜጎች ዲሞክራሲያዊና ፖለቲካዊ መብቶች ላይ ገደብ መጣሉ ይታወቃል። መቀመጫቸውን አዲስ አበባ ላደረጉ አምባሳደሮችና ዓለም አቀፍ ተቋማት ተወካዮች ስለ አገሪቱ ወቅታዊ ጉዳይ ማብራሪያ ሲሰጡ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እንደተናገሩት አዋጁ ከታወጀ ከመጀመሪያው ቀን አንስቶ ሀገሪቱ እየተረጋጋች ነው። አሁን ሀገሪቱ ተረጋግታ ወደ መደበኛ እንቅስቃሴዋ ተመልሳለች። በመላው ሀገሪቱ መደበኛ ስራዎችም እንደ ወትሮ እየተከናወኑ ነው። እንደምታውቁት ይቺ ሀገር ላለፉት 25 ዓመታት ሰላምና ጸጥታ የሰፈነባትና እጅግ በጣም ሰላማዊ ሀገር ናት። ይሁን እንጂ ሁከትና ለመረጋጋት ተፈጥሮ ነበር። የአስቸኳይ ጊዜ አዋጁ ከታወጀ በኋላ ግን ሀገሪቱ ወደ ወትሮ ሰላሟ ተመልሳለች። በውከትና በጥብት ተግባር በቁጥጥር ስር ውለው ከነበሩት ግለሰቦች መካከል አብዛኛዎቹን የማስተማርና ወደ ማህበረሰቡ የመቀላቀል ስራ መሰራቱንም ጠቅላይ ሚኒስትሩ ገልጸዋል። በህግ የሚጠየቁ ግለሰቦች ጉዳይ ተለይቶም ወደ ፍርድ ቤት መላኩንም በማብራራት የአስቸኳይ ጊዜ አዋጁ ከወጣ በኋላ ማንኛውንም ወንጀል የፈጸመ ግለሰብ እጁን በአስር ቀን ውስጥ ለጸጥታ አካል ቢሰጥ ምህረት እንደሚደረግለት የሚደነግግ መመሪያ ወጥቶ ነበር። በዚህ ጊዜ ውስጥ በሁከት ከተሳተፉት መካከል ሰባ በመቶ የሚሆኑት እጃቸውን ለጸጥታ አካላት ሰጥተዋል። አሁን ለእነዚህ ሰዎች በህገ መንግስቱና በህግ ስርዓቱ ላይ ስልጠና ሰጥተናል። በሰላማዊ መንገድ እንዴት መንቀሳቀስ እንዳለባቸው አስተምረናል። ከዚህ ስልጠና በኋላ ወደ ማህበረሰቡም ተቀላቅለዋል። በጣም ጥቂቶቹ ግን ወደ ህግ ስርዓቱ ተወስደው ተጠያቂ ይሆናሉ። የጠቅላይ ሚኒስትሩ ማብራሪያ ተከትሎ ከዲፕሎማቲክ ማህበረሰቡ ጥያቄና አስተያየቶች ቀርበው ምላሽ ተሰጥቶባቸዋል። የአስቸኳይ ጊዜ አዋጁ በጥንቃቄ መተግበር እንዳለበት እናምናለን። የዓለም አቀፍ ሰብአዊ መብት መርሆችን በጠበቀና የኢትዮጵያ ህገ መንግስት በሚደነግገው መልኩ መተግበር አለበት። የአስቸኳይ ጊዜ አዋጁ መቼ ሊነሳ ይችላል? የተጠቀሰው ስድስት ወር እስኪጠናቀቅ ይቆያል ወይስ ከዚያ ቀድሞ ይነሳል? ከሁኔታዎች መሻሻል አንጻር ምን ሊነግሩን ይችላሉ? የአስቸኳይ ጊዜ አዋጁ ይገመገማል። ደረጃ በደረጃ የሚነሳም ይሆናል። ነገር ግን በየጊዜው በየወሩ የሚገመገም ነው የሚሆነው። የሚደረገውን ግምገማ አሳውቃችኋለሁ። በዚህ ወር መጨረሻ ሁኔታዎችን ገምግመን የአስቸኳይ ጊዜ አዋጁ መነሳት ካለበት የሚነሳ ይሆናል። ስድስት ወር በሚል የተቀመጠው ህገ መንግስታችን ላይ የሰፈረ ስለሆነ ነው። አስፈላጊ ከሆነ በፓርላማው ውሳኔ ለተጨማሪ አራት ወራት እንደሚራዘምም ይገልጻል። አሁን ያለው ሁኔታ ግን የተፈጠረውን ሰላምና ጸጥታ እስካስጠበቅን ድረስ አዋጁን እንድናራዝም የሚያስገድደን አይደለም። በተያያዘ ዜና ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኢትዮጵያ ዘንድሮ ከ12 በመቶ በላይ የምጣኔ ሀብት እድገት እንደሚጠበቅ ገለጹ። የውጭ ቀጥታ ኢንቨስትመንት ፍሰቱም በማደግ ላይ መሆኑን ተናግረዋል። የዲሞክራሲ ተቋማትን ለማጠናከርና እንደዚሁም ደግሞ የምርጫ ስርዓቱን ለማስተካከል በትኩረት እንደሚሰራ ጠቅላይ ሚኒስትር ኃይለማርያም ለዲፕሎማቲክ ማህበረሰብ አባላቱ አረጋግጧል። ሞገስ መኮንን ዝርዝሩን አዘጋጅቷል። ኢትዮጵያ ላለፉት 13 ተከታታይ ዓመታት ባለ ሁለት አሃዝ የመጣኔ ሀብት እድገት አስመዝግባለች ከስምንቱ የምዕተ ዓመቱ የልማት ግቦች ውስጥም ሰባቱን ለማሳካት ችላለች ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለዲፕሎማቲክ ማህበረሰቡ ና ለዓለም አቀፍ ድርጅቶች ተወካዮች እንደገለጹት በአገሪቱ ከተመዘገበው እድገት በፍትሐዊነት በመጠቀም በኩል ክፍተቶች ታይተዋል ይህም ከወራት በፊት በተከሰተው ውከትና ግርግር በቅሬታነት ተንጸባርቋል ነው ያሉት ግሩፕስ በእውከት ከተሳተፉት 99 በመቶ የሚሆኑት ወጣቶች ናቸው። እናም እነዚህ ወጣቶች ለምን ቅሬታ አደረባቸው? ለምንስ ወደ እውከት ገቡ? የሚል ጥያቄ አንስተናል። ይህንን ለመተንተን ስንሞክር ሁለት ጉዳዮችን ጠቁሞናል። አንደኛው 100 ሚሊዮን ከሚሆነው ህዝባችን 50 በመቶ የሚሆነው ወጣቱ የህብረተሰብ ክፍል ከ15 እስከ 30 በሚገኘው የዕድሜ ክልል ውስጥ ያለ ነው። ከዚህ ውስጥ ደግሞ 29 ሚሊዮን የሚሆነው በትምህርት ስርዓት ውስጥ ያለ አይደለም። አንዳንዶቹ ያቋረጡ ሌሎቹ ደግሞ ከዩኒቨርሲቲ ኮሌጆች የተመረቁ ናቸው። የዚችን አገር የሰለጠነ የሰው ኃይል ችግር ለመፍታት ባለፉት 15 ዓመታት ዩኒቨርሲቲዎቻችንን አስፋፍተናል። እነዚህም በየአመቱ በአስር ሺዎች የሚቆጠሩ ተማሪዎችን እያስመረቁ ነው። ባለፈው ዓመት ብቻ ግማሽ ሚሊዮን የሚሆኑትን አስመርቀናል። ምንም እንኳ መንግሥት በየአመቱ 26 ሚሊዮን የሚጠጋ ሥራ ለመፍጠር ብዙ ቢሰራም 29 ሚሊዮን ከሚሆነው ሥራ ፈላጊ ጋር የሚጣጣም አልሆነም። እንደ ጠቅላይ ሚኒስትሩ ገለጻ ለወጣቶች የስራ ዕድል ለመፍጠርና የመንግሥት አሰራርን ቀልጣፋና ውጤታማ ለማድረግ የሚያስችሉ ስራዎች ተጀምሯል። የዲሞክራሲ ተቋማትን ለማጠናከርና የምርጫ ስርዓቱን ለማስተካከልም በትኩረት እንደሚሰራ አረጋግጧል። ባለፈው ዓመት በኤልኒኖ ምክንያት የተከሰተው ድርቅ ሀገሪቱ ስምንት በመቶ ምጣኔ ሀብት እድገት እንድታስመዘግብ አድርጓታል ያሉት ጠቅላይ ሚኒስትሩ ዘንድሮ ከ12 በመቶ የሚልቅ እድገት ይጠበቃል ብለዋል። is we, we are going to get a bumper harvest in this country after the drought. ድርቁ ከተከሰተ በኋላ የዚህ ዓመት ምርት የተሻለ እንደሚሆን እንጠብቃለን። ምክንያቱም የቅድመ ምርት ትንባያዎች እንደሚያሳዩት ከሆነ የግብርና ምርቱ የተሻለ ይሆናል። በተመሳሳይ በኢንዱስትሪያል ፓርኮች ልማት የተሰሩት ስራዎች ምርት ማምረት ስለሚጀምሩ ከጠበቅነው በላይ እድገት ልናስመዘግብ እንደምንችል እንጠብቃለን። ስለዚህ በ2009 በጀት ዓመት ከ12 በመቶ በላይ እድገት ይኖረናል ብለን እናስባለን። የቀጥታ ኢንቨስትመንት ፍሰት በየዓመቱ እያደገ እንደሆነ የጠቀሱት ጠቅላይ ሚኒስትሩ ከሁለት ዓመት በፊት 2.5 ቢሊዮን ዶላር የነበረው የኢንቨስትመንት ፍሰት ባለፈው ዓመት ወደ 3.4 ቢሊዮን ዶላር ማደጉን ተናግረዋል። አሁንም ፍሰቱ ቀጥሏል ነው ያሉት። በሀገሪቱ ተከስቶ የነበረው አለመረጋጋት በቱሪዝም እንቅስቃሴ ላይ መጠነኛ ተጽዕኖ የነበረው ቢሆንም በኢኮኖሚው ላይ ግን ከግምት ውስጥ የሚገባ ጫና አለማሳደሩን ጠቅላይ ሚኒስትሩ ተናግረዋል። ሳይንሳዊ እውቀትን በሁሉም ዘርፎች ጥቅም ላይ በማዋል የሀገሪቱን እድገት ቀጣይነት አስተማማኝ ማድረግ ይገባል ሲሉ ምክትል ጠቅላይ ሚኒስትሩ ደመቀ መኮንን ተናገሩ። ሁለተኛው ሀገር አቀፍ የሳይንስና ቴክኖሎጂ ኢኖቬሽን ሳምንትም በሳይንስና ቴክኖሎጂ ሚኒስቴር በተለያዩ ዝግጅቶች መከበር ጀምሯል። ለተጨማሪው ደምስ መኩሪያው። በሳይንስና ቴክኖሎጂ ሚኒስቴር አዘጋጅነት መከበር በጀመረው ሁለተኛው ሀገር አቀፍ የሳይንስ ቴክኖሎጂና ኢኖቬሽን ሳምንት በርካታ የሳይንስና የቴክኖሎጂ ውጤቶች ለእይታ ቀርበዋል። አውደ ርዕዩን የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ከፍተውታል። ለእይታ ከቀረቡት መካከልም ለግብርናው ዘርፍ አጋዥ ሆኑና የአረንጓዴ ኢኮኖሚን ለመገንባት የሚያስችሉ የቴክኖሎጂ ውጤቶች ተጠቃሾች ናቸው። እዚህ የምታዩት ቴክኖሎጂ የጤፍና ሌሎች ክሮፖች መዝሪያ ነው። ምንድነው እንግዲህ እንደምታውቁት ጤፍ በመስመር መዝራት ምን ያህል አስቸጋሪ እንደሆነ እንደው ለማንሳት ያክል በባህላዊ ለ4 5 ሰው እስከ 4 5 ቀን የሚፈጀው ይሄኛው ቴክኖሎጂ ወደ አንድ ቀን ነው የሚቀንሰው። እንደምታዩት ያው ባለ ሶስት እግር ነው የሚሰራው በባትሪ ኃይል ነው። እና ባትሪ ደግሞ ኃይል የሚያገኘው ከዚህ እዚህ ላይ የሶላር ፓናሎች አሉ። የፀሐይ ኃይል ማለት ነው። እዚህ ጋም ከጀርባውም ላይ ማየት ትችላላችሁ። እና ፀሐይ ባለ ቁጥር ፀሐይ እስካለ ድረስ ቻርጅ ያደርጋል ማለት ነው። አሁን በሙከራ ደረጃ ቴስት አድርገ ነው ያው የተወሰነ ደረጃ ደርሰናል። እኛ ታርጌት ያደረግ ነው መቶ ኪሎ ሜትር እንሄድ ነው በአንድ ሙሉ ሙሉ ቻርጅ ማለት ነው። እንደ አውሮፓውያኑ አቆጣጠር በ2025 የአረንጓዴ ኢኮኖሚን ለመገንባት በመንቀሳቀስ ላይ ያለችው ኢትዮጵያ ትኩረቷን በታዳሽ ኃይል ምንጮች ላይ ካደረገች ዓመታት ተቆጥረዋል። ይቺ በፀሐይ ላይ የምትሰራ ባለሶስት እግር ተሽከርካሪም የዚሁ ጥረት አካል ማሳያ ናት ብሎ መውሰድ ይቻላል። ይቺ ተሽከርካሪ በዛሬው እለት በሁለተኛው ሀገር አቀፍ የሳይንስና ቴክኖሎጂ ኢኖቬሽን አውደሪ ላይ ቀርባ በርካቶችም አድናቆት እንችለዋታል። የቴክኖሎጂ ውጤቶቹን ከጎበኙ በኋላ ሁለተኛውን ሀገር አቀፍ የሳይንስ ቴክኖሎጂና ኢኖቬሽን ሳምንትን በንግግር የከፈቱት ምክትል ጠቅላይ ሚኒስትር አቶ ደመቀ ሳይንሳዊ እውቀትን በሁሉም የኢኮኖሚ ዘርፎች ጥቅም ላይ በመዋል የሀገሪቱን የእድገት ቀጣይነት አስተማማኝ ማድረግ ያስፈልጋል ብለዋል። ሀገራችን የሰነቀችውን መካከለኛ ገቢ ካላቸው ሀገሮች ተርታ የመሰለፍ ራዕይ እንዲሳካና በማይቀለበስ የኢኮኖሚ እድገት መሀር ውስጥ እንድትሽከረከር ለማድረግ ሁሉም የሀገራችን ዜጎች ቴክኖሎጂንና የቴክኖሎጂ ትሩፋቶችን የሚጠቀሙበት አቅም ላይ ማድረስ ይጠይቃል። የሳይንስና ቴክኖሎጂ ሚኒስትሩ ዶክተር ኢንጂነር ጌታቸው መኩሪያ በበኩላቸው ኢትዮጵያ በሚቀጥሉት አስር አመታት የዜጎቿን የነፍስ ወከፍ ገቢ ወደ 1500 ዶላር ከፍ ለማድረግ እየሰራች መሆኑን ገልጸዋል። ሚኒስትሩ ይህንን ለማድረግም ሳይንስና ቴክኖሎጂ ወሳኝ ድርሻ አለው ብለዋል። ከሳይንስና ቴክኖሎጂ ዘርፍ በሚወጡት የቴክኖሎጂ ትሩፋቶች ምርትና ምርታማነታችን እንደሚያድግ ኤክስፖርታችን እንደሚያድግና ከሀገራችን ጂዲፒ ከፍተኛ ድርሻ ወደሚይዝበት ደረጃ እንደሚደርስ፣ አጠቃላይ ሳይንስና ቴክኖሎጂ እድገታችን ዋና ሞተር እንደሆነ በማመን ሳይንስና ቴክኖሎጂን ከእርምጃ ወደ ሩጫ የማሸጋገር ሂደት ላይ ነን። በሁለተኛው ሀገር አቀፍ የሳይንስና ቴክኖሎጂ ኢኖቬሽን ሳምንት በቀጣይም የተለያዩ ጽሁፎች ቀርበው ውይይት ይደረግባቸዋል ተብሎ ይጠበቃል። የአትክልት ትምህርቶች በተለይ በጣም አነስተኛ ማሳ ላላቸው አርሶአደሮች የተሻለ ምርትን ለማግኘት ተመራጭ መሆናቸው ይነገራል። በሬዲዮ አስተዳደር ታዲያ በዚህ ዙሪያ የተገበረ ባሉ አዲስ ፕሮጀክትም ከመቶ በላይ አርሶአደሮች ተጠቃሚ ሆነናል ብለዋል። ለዝርዝሩ ሰመረ ምሩዝ። በአነስተኛ ማሳ ላይ ህይወታቸውን መሰረት ያደረጉ አርሶአደሮች በቦታቸው ላይ የተሻለ ምርትን ማግኘት ካልቻሉ ህይወታቸውን ለመምራት ይቸግራቸዋል። እነዚህ አርሶ አደሮች ምርታቸውን ከፍ የሚያደርጉ ቴክኖሎጂዎችና ምርቶችን መጠቀም የግድ ይላቸዋል ማለት ነው ታዲያ በዚህ በድሬዳዋ አስተዳደር እየተገበረ ያለ አንድ አዲስ ፕሮጀክት አለ በዚህ ፕሮጀክት ውስጥ ከአራት መቶ በላይ አርሶ አደሮች እየተሳተፉ ይገኛሉ እነዚህ አርሶ አደሮች በአትክልት ምርቶች ላይ እንዲያተኩሩ ይፈለጋል አሁን እነዚህ የአትክልት ዘሮች ናቸው ቲማቲም ቃሪያና ሽንኩርት ላይ ይሄ እንግዲህ ቅድም እንዳልኩ የመሬቱ ሆልዲንግ በጣም ትንሽ ነው። በዛች ትንሽ የማሳ ላይ ትልቅ ምርት ማግኘት ይቻላል። ከዛ ደግሞ ገቢውም ደግሞ በደንብ ማግኘት ይቻላል። በዓመት ደግሞ ሁለቴ ሶስቴ ማምረት ይችላሉ። እና እዚህ ላይ ፎከስ ካደረግን የአርሶአደሩን ሕይወት ለመቀየር ይቻላል የሚል ነው። አርሶአደሮቹ በኅብረት ሆነው መሬቱንና ምርቱን እንዲንከባከቡ ይደረጋል። በአካባቢው የውሃ እጥረት ስላለም በመስኖ መጠቀምና ውሃን ያለማባከን የአርሶ አደሮቹ አማራጭ ነው። ኮሚሽኒ ነ አማት ከዱራኒ ጅጅረምን ሳን አዳዳቃ ባንገራገሩማን ቅንዲ ተከራ የሆ ምሽንሳት ብሽንጋን ከዚህ ቀደም ማሽላ ነበር የምንዘራው መሬታችን ትንሽ ስለሆነች ምርቱ ለቤተሰባችን አይበቃም ነበር። አሁን ቲማቲም ዘርተናል። እስካሁን ያለበት ደረጃ ጥሩ ነው። በዚህ ተሳክቶልኝ ለሌሎች የአካባቢው ነዋሪዎች ማሳየትና አርአያ መሆን እፈልጋለሁ። መጀመሪያ መሬቱን እንዴት ማዘጋጀት እንዳለብን ስልጠና ተሰጠን። ከዛም ዘር መጣለን እናዘራ ነው። በየሁለት ቀኑ በቡድን ሆነን ውሃ እናጠጣዋለን። በጥሩ ሁኔታ እያደገለን ይገኛል። ምርቱ በሽታ እንዳያጋጥመው መድኃኒት እንጠቀማለን። በየጊዜውም እየመጡ ይከታተሉናል። አሞ ታ ፈረንጂ ከና ወልት ኑጉርሜይ ሴ አካሲት ኢሳኒ ዎጅን ደለጉጅራ ች የውጭ ሀገር ሰዎች እየመጡ እንዴት ማድረግ እንዳለብን በየጊዜው ይነግሩናል። ማዳበሪያ አጠቃቀሙንም እያሳዩን ተጠቅመናል። መድኃኒትም አግኝተናል። ውሃ ግን ትንሽ እንቸገራለን። ያለንን ውሃ ቆጥበን ነው የምንጠቀመው። በፕሮጀክቱ እቅድ መሠረት የገበያ ትስስሩን መፍጠር የፕሮጀክቱ አንዱ አካል ነው። ትስስሩን ከወዲሁ እየሰራ እንገኛለን ባሉት መሰረታዊ ማህበራት በዩኒዮኖች ምርቱ እንዲሰበሰብ ና በአንድ ላይ የጥሩ የማርኬት ፕራይስ እንዲያገኙ ከዛም ደግሞ አርሶ አደሩ ተጠቃሚ እንዲሆን ከወዲሁ እየሰራን ያለ ነው ና የእስራኤሉ መንግስት ያልሆነ ድርጅት ፌር ፕላኔ ደግሞ ለአርሶአደሮቹ አደሮቹ ሙያዊ እገዛ የሚያደርግ ተቋም ነው። ስ ኢምፖርንት ስ ስማል ሆልድ ፋርመርስ አፍተር ዊ ሀቭ ድጋፍ የምናደርገው በአነስተኛ ማሳ ላይ ለሚሰሩ አርሶ አደሮች ነው። ሙያዊ ድጋፍ ነው የምናደርግላቸው እውቀቱን ነው ማስተላለፊ ፣ መመሪያም እንሰጣቸዋለን። በሳምንት አንድ ጊዜ ወይንም ሁለት ጊዜ ሄደን እናያቸዋለን። የጥገኝነት ስሜት እንዳይሰማቸው ራሳቸውን ችለው እንዲቆሙ ነው የምንፈልገው። አርሶ አደሮቹ በያዙት አነስተኛ ማሳ ላይ በአንድ የምርት ጊዜ እስከ ሁለት መቶ ሺህ ብር ያገኛሉ ተብሎ ይገምታል። ይህ ደግሞ የአርሶ አደሮችን ህልውና የሚያረጋግጥና የማደግ ተስፋ ነው የሚሰጥ።